የማርያም ወዳጆች ክርስቶስ ተንሥአ እሙታን ለዚህ ዕለት ለዚህ ሰዓት ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ክብር ምስጋና ለስሙ ይሁን እንደምን አበከዳችሁ እንኳን አደረሳችሁ ያስተማረን የመከረን ለሆነ ባህሪ እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። ላስተማሮን መምህር ሊቀማይ መራን ቃለ ሕይወት ያሰማ ሁሉ ተደግሯል። እኔ ብዙ የምላችሁ የለኝም። ህልማቸው ጎቡን፣ የሆነላችሁ ምኞታችሁ የተፈጸመላችሁ፣ እልባችሁ የታበሰላችሁ፣ ለመጅብ ጊዜ ይህችን ዕለት ለማየት ስትናፍቁ የነበራችሁ ሁሉ ከብፁዕ አባታችን ጀምሮ ሁላችሁም፣ የደብሩ አስተዳዳሪ፣ የዚያ አጥቢያ ምእመናን፣ ከሌላም ስፍራ የመጣችው እንኳን ደስ አላችሁ። በቃ ደስታችሁ ይሆናል። የሚረዝ ነው፣ ሀዘን ነው የሚያስጨንቀው። ደስታ አጭር ናት። ይቺን እለት ለማየት ብዙ ጊዜ ተጨንቃችኋል። ወገባችሁን አስራችሁ ብዙ ጊዜ ኪሳችሁን ፈትሻችሁ፣ መቀነታችሁን ፈታችሁ፣ ብዙ ጊዜ አውጥታችሁ አውርዳችሁ ተጨንቃችሁ ዛሬ የደስታችሁን ቀን ለማየት ስላበቃችሁ እግዚአብሔር ይክበር ይመስገን። ቅድም መልአከ ብርሃን ተፈሳይ ነ ወታሐሰይ ነ በኩሎ መዋእሊ ነ ወተፈሳይ ነ እየንተ መዋእል ዛሄ ህመምከ ነ ነቢየ እግዚአብሔር ቅዱስ ዳዊት ረጅም ጊዜ ነበርና የህመሙ ጊዜ የሆነ ጊዜ የጨለማው ዘመን እጅግ ረጅም ነበርና አምስት ሺህ አምስት መቶ ዘመን ረጅም ጊዜ ነውና ይቺን ዕለት ትንሣኤው በትንቢት መነጽርነት ተመልክቶ በተጨነቅንበት ፈንታ እንዲሞት እንድላድርገ ስለተነሳህልን ለእኛ የትንሣኤያችን በኩል ስለሆንከን ደስ ሳለን ፈጽሞ ደስ አለን አለ። የእናንተም ጭንቀት ዛሬ በደስታ ተለውጧል። እግዚአብሔር ይክበር ይመስገን። በገንዘባችሁ በገንዘባችሁ፣ በእውቀታችሁ፣ በሙያችሁ ጊዜያችሁን መስዋዕት በማድረግ ለዚህ በጎ ተግባር የተባበራችሁትን ያገለገላችሁትን ሁሉ እግዚአብሔር አምላክ በብዙ በረከቱ ይባርካችሁ። አንድ ነገር ብቻ የምላችሁ ሳስበው፣ ይሄ ቤተ ክርስቲያን ቀደም ሲልም የአምልኮ ስፍራ ይመስለኛል። እኛ ከእነሱ ገዝተን ነው። ለመሆኑ እነሱ ለምን ሸጡት? እኛ ለምን ገዛ ነው? እነሱ እንደሸጡት እኛ እንዴት ገዛ ነው ብለን ስናስብ፣ ወገኖቼ እነሱ የሸጡት ተተኪ ስለሌለ አለቅ፣ የሚረከባቸው የሚቀበላቸው፣ የሚያስቀጥልላቸው ስለሌለ ሸጡት። እኛ ደግሞ ዛሬ ከሀገራችን አልፈን ሰው ሀገር ላይ ሆነን በስተ አብበ ሌሎቹ የሚሸጡትን በየቦታው እየገዛ እየበዛ በተለይም ቀደም ሲልም ተናገር ያለው ብፁዕ አባታችን አቡነ ፋኑኤል ሊቀማ እድለኞች ናቸው በዚህ ሀገረ ስብከት ቤተ ክርስቲያን አብያተ ክርስቲያናት ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ እየበዙ እየበዙ ትላንት ብፁዕ አባታችንን ስጠይቃቸው ነበረ። አሁንማ ከአርባ በላይ ሆነዋል ሲሉኝ ነበረ። ይህ ምንን ያመለክታል? ብዙዎቹ እርግጠኛ ነን፣ ብዙዎቹ የአምልኮ ስፍራ የነበሩና እኛ የገዛናቸው ናቸው። ወገኖች አደራ የምላችሁ ዛሬ የነሱን እንደገዛ ነው፣ ነገ ተነገወዲያ እንደነሱ ሆነን እኛ መልሰን እንዳንሸጥ፣ ልጆቻችሁን አስተምሩ አስተምሩ፣ ልጆቻችሁ ላይ ስሩ፣ ልጆቻችሁ ሃይማኖት እንዲኖራቸው አድርጉ። አማርኛ እንዲያውቁላችሁ የምትተጉትን ያህል ሃይማኖት እንዲያውቁላችሁ መዝጋት ይኖርባችኋል። ቋንቋ ሃይማኖት አይደለም፣ መግቢያ እንጂ። እኔ አንድ የምለው ነገር አለ። ልጆቻችን አማርኛ አውቀውልን ሃይማኖት የሌላቸው ሃይማኖት አልባ ከሚሆኑብን አማርኛ ሳያውቁ